ፓርጠ አጋንንትን አሸንፋለሁ ወደ ጽድቅ አድጋለሁ እመለሳለሁ ብትል፣ አይሆንም። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። እኛ ያልወጋ ነው ማን እኛ ያልሰበርነው ነው ልብ የት ይገኛል? ፈሪሃ እግዚአብሔር እኮ ስለሌለ ነው። ሰውን ሁሉ የሰውን ልብ የምናደም ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖር ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። ልብ ነው ዋናው ነገር፣ የሚጸድቅ ልብ ነው፣ የሚማር ልብ ነው፣ የሚመንን ልብ ነው፣ የሚጸልይ ልብ ነው፣ የሚቀድስ ልብ ነው። እግዚአብሔርን መፍራት ማለት ምን ማለት ይመስላቸዋል እግዚአብሔርን ማክበር ለእግዚአብሔር መጠንቀቅ ማለት ነው። አንድ ማንኪያ መርዝ ጠጣና አይገልህ። እንደው ተመልከት ደግሞ አንድ ቁናም ጠጣ። ሁሉም እኩል፣ በቁና ሰፍረህም ብትጠጣው፣ አንድ ማንኪያም ብትጠጣ ይገላል። ይገላል በቃ መርዝ፣ መርዝ እግዚአብሔር እስካስከፋው ድረስ፣ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት፣ በደል እግዚአብሔር በልባችን ስናከብረው እንኳን ለቆመው አካላችን ለሞተ በድናችን ሳይቀር ክብር ይሰጣል። ወደ ልባችን እንመለስ። ገነት ይሏችኋል። ልብ ነው፣ የሆነ ሀገር አይደለም። ወደ ልብ ሀገር ዝም ብለን በውጭ እያበርን ነው። ወደ ልባችን ወደሚገባን ሀሳብ መመለስ አለብን። እሱን ነው ገነት ያለ። ልብ ሰማይ ነው፣ ሰማይ እኮ ነው ልብ። የልባችሁን ክብር እንድታውቁት ብዬ ነው። እግዚአብሔር ፍጥረትን ሲፈጥር እሁድ ስምንት ፍጥረታትን ፈጥረዋል፣ ሰኞ ጠፈርን፣ ማክሰኞ ምንም ፈጥረዋል፣ እፅዋትን ፈጥረዋል፣ እረቡ ምንም ፈጥረዋል፣ ፀሐይ ጨረቃ ከዋክብትን ፈጥረዋል ማለት ነው። ሰኞ ምንድን ያደረገው እግዚአብሔር? ውሃውን ሰበሰበው አይደል እንዴ? በየቦታው ሰበሰበና ከአራት ቦታ ከፈለው። ሰኞ ከምድር ላይ ውሃውን እግዚአብሔር አነሳ። ማክሰኞ ምድር ምን አለ? ታብቅል አለ። መጀመሪያ ሰው በላዩ ላይ የታቆረው የኃጢአት ውሃ ካልተራገፈለት ምግባራትን ሊያፈራ አይችልም። ስለዚህ ትክክለኛ የመጀመሪያ ምድር ሰውነታችን ነው። ይሄ አፋዊ ሰውነቱ እሱ ነው። ውሃው ይሰብሰብ ማለት ኃጢአት ይልቀቀው ጎርፉ ይድረቅለት ማለት ነው። ምሳ ይደርጋል። ከዚህ በኋላ ይሄ ሰውዬ ምን ያደርጋል? ምን ያደርጋል? ማፍራት ይጀምራል፣ ማበብ ይጀምራል። እነዚያ ፍሬዎቹ የመንፈስ ቅዱስ ፍሬዎች ናቸው። ምድር ሰውነታችን ነው። በዕለተ ረቡዕ ከዚያ ምንድን ያደርገ? ሰኞ በፈጠረው ሰማይ ላይ ምን አደረገ? ፀሐይ፣ ጨረቃ ከዋክብት ያብሩዋል አለ። ፀሐይ፣ ጨረቃ ከዋክብት፣ ያ ሰማይ ይሄ ጠፈር የእኛ ልብ ነው። ፀሐይ ኢየሱስ ክርስቶስ ነው። ጨረቃ ቤተክርስቲያን ናት። ከዋክብት ደግሞ ቅዱሳን ናቸው። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል። ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። እንዲህ ያለውን ሰው ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን፣ አንትሙ ብርሃኑ ለዓለም የተባሉት ቅዱሳን በልቡናው ሲያበሩለት እንዲህ ወዳለ ሰው የድንቁርና የአላዋቂነት ጨለማ ወይም የክህደት ወይም የኃጢአት ጨለማ አይቀርበውም። ስለምን? ልቡ ሰማይ ሆኗልና። ልብ ሰማይ ሆነ ማለት ምን ማለት ነው? ጠራ፣ ነጻ፣ ከፍ አለ ልዕልና ነፍስን ገንዘብ አደረገ የላይኛውን ዓለም እያሰበ ኖረ ማለት ነው። ከፍ አለ ማለት ነው። ምድራዊ ነገሮችን በመናቅ ሰለጠነ ማለት ነው። አንድ ሰው ወደ ላይ ከፍ ባለ ቁጥር ታች ያሉት ነገሮች እያነሱ ነው የሚሄዱት። ስለዚህ ሰው በልዕልና ነፍስ ሲከብር በቀላል ነገር መጨቃጨቅን ይተዋል። በቀላል ነገር መኮረፍን ይተዋል። በቀላል ነገር መደሰትን ይተዋል። ቶሎም አይረካም፣ ቶሎም አያኮርፍም። ለምን? ልዕልና ነፍስ አለውና። ከፍ ያለ ነውና፣ ሰማይን ምንም ነገር ወርውረህ ልትመታው አትችልም። ከፍ ያለ ልብ ያላቸውን ሰዎች ምንም ቃል ብትወረውርባቸው አታደማውም ልባቸውን። ልብ ምን ምን ናቸው? ሰማይ ናቸው። ለዚህ ነበረ ቅዱስ ዮሐንስ አፈወርቅ ሰማይ መሆን እንችላለን ይላል። እረ እንዴት ሆነ እንችላለን? ከሰማይም የምንሻል መሆን እንችላለን። ኢየሱስ ክርስቶስ እውነተኛው ፀሐይ፣ ኢየሱስ ክርስቶስ በልባችን ካደረ እኛ ከፀሐይም የምንበልጥ መሆን እንችላለን ብሎ ይላል። ከሰማይ እንበልጣለን። ስለዚህ ልብ ሰማይ ነው። ልብ ገነት ነው። ልብ መቅደስ ነው። ልቡን የጠበቀ ሰው

ልብ ካለ ቀንቡር ስም ቢሆን ይደርሳል። ልብ ከሌለ ግን አውሮፕላንም አይደርስም። ሾፌሮቹ ከተኙ ምንድን፣ ካፒቴን የሚባሉት እነሱ ከተኙ ማለት። ልብ ነው ዋናው ነገር። የሚጸድቅ ልብ ነው፣ የሚማር ልብ ነው፣ የሚመንን ልብ ነው፣ የሚጸልይ ልብ ነው፣ የሚቀድስ ልብ ነው። እጅና እግር አፍ አይደለም የሚቀድሰው። እግዚአብሔር የሚያመልከው ልብ ነው። ከልብ የወጣ ነገር ነው መልካሙ። ስለዚህ ከዛሬ ጀምሮ ልባችን እንድንጠብቅ ነው። ልባችን እንዴት መጠበቅ ይቻላል? የልብን ክብር አይታችኋል። የከበረ ልብ ይስጠን እግዚአብሔር እንደዚህ ያለ ስለሆነ ከሚያረክሱን ነገሮች እንድንጠበቅ ልባችን ትልቅ ነገር ነው። የሕይወት መውጫ ከእርሱ ነው ያለው። ለዚህ ነው የምትድንባቸውን ስራዎች ከልብህ ነው የሚወጡት ነው የምትድንባቸውን ስራዎች የምትሰራቸው ከልብ ነው። ልብን እንዴት መጠበቅ እንቻላለን? የመጀመሪያው ልብ የሚጠብቀው የሚጠበቀው እግዚአብሔርን በመፍራት ነው። ህዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል፣ ልብን መጠበቅ፣ ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር፣ መጽሐፈ ሲራክ ምዕራፍ አንድ ቁጥር አምስት ላይ እግዚአብሔርን መፍራት የልብ ደስታ ነው፣ ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። እግዚአብሔርን መፍራት የልብ ደስታ ነው። ልብን የሚጠብቀው እግዚአብሔርን መፍራት። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። እንደ ወዲያው ነው፣ ሁሉን ነገር ታይቶ መጥፋት ነው፣ እንደ ፀከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል፣ እንቅፋት ቢመታው አንክሶ ይደርሳል፣ ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው በተከናወን አይምሮ ብናከናውነው ብንጀምረው በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላቸዋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት እንደዚህ። አሁን ኦርቶዶክስ ውስጥ እንደዚህ አይባልም፣ እንደዚህ አይባልም የሚባል ነገር ይበዛል አይደል? ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም፣ እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም፣ እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምንጠነቀቅ ለመግለጥ ነው። አሮንን እግዚአብሔር ለሙሴ ሲያዘ ያዘው ምንድን ያለው? እግዚአብሔር ለሙሴ ወንድም አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ፣ እኔ የሰውን እርቃን አይቼ አልታገስምና ይላል። አሁን እግዚአብሔርን የእግዚአብሔርን አይነት ልብሱ ጋርዶ ያስቀረዋል? አያስቀረው። ምንድን ነው የሚያስቀረው? ከልብሱ ውስጥ ያለውን ልብ እያየው አለናል። ምን ማለት ነው ታዲያ? እንደዚያ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማጠየቅ እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ፍቅር እንደ ሞት የጸናች ናት ያለ መኃልየ ዘሰሎሞን ላይ ለዚህ ነው ፍቅር እንደ ሞት የጸናች ናት አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትና አለ እ አብይ ቆቃ የሚባል አለ። የተባለው ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለውም። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። የሰውየውን የሆን የአባታቸውን አይን በማውጣት ይዝናናሉ። እ እኔ ወደድኳችሁ እንጂ እስከዚህን ተደፋፍረናል ብሎ ጠቅቶ ጠቅቶ ይገላቸው ንስርም እንደዚያ የሚያደርገ መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት እኮ ነው፣ ግን አባቱ ነው፣ ግን ይገለዋል። መዋደድ ክብርን መንካት የለበትም ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን፣ ግን ዝቅ ብሎ የሚወዳ አምላክ፣ ከድሃ ቤት የሚገባ የእኛን ስጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የእኛን ውሃ የለመነ የእኛን ቁራሽ የለመነ ነው። ዝቅ ብሎን ነው የሚወደን ከኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው እግዚአብሔር። ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል። ያነሰንም የሆነው እግዚአብሔር ክብር፣ ሞገስን፣ መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምን እንደሚለው ይኸውላችሁ። እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁልጊዜ እንደ ድንቅልሚ እግዚአብሔር በደረት ኪስ እንደዚህ አምስት ቁልፍ ትከልበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን ዲ ምን የሚሉት ነው። አሁን በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገት ጀምሮ እስከደረት ድረስ እንደዚህ ያለ ቁልፍ ትከልበት። አሁን እግዚአብሔር ኋላ ደግሞ የቁልፉ ማስገቢያ ቀዳዳ እንዲያድርገ ስፋው። ለምንድነው እንደዚህ የሚለው እግዚአብሔር በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው እናት ደግሞ ምንድን ነው የምታየው ዝርዝር ነገሮችን ነው የምታየው አባት ልጄ ደህና ነህ ፊታ አልከሳም ሰሞኑ ወፍረሃል እሰይ ልጄ ነው የሚለው እናቱ ደግሞ እዚች ላይ የሆነች ሳራለች ብሳ እስከዚያ ድረስ ነው የምታየው ማለት ነው እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው እና ቅዱስ ያሬድ ለዚህ ነው አንተ አባታችን አንተ ደግሞ እናታችን ነው የሚለው እግዚአብሔር እናትነትንም አባትነትን የሚያሟላ ነው እናት እናት ብትሆን አባት መሆናችንም፣ እንደ አባት ደግሞ አጠብቀን ማልቀስ ነው ካቃታ፣ አባት ደግሞ አባት ነው ይጠብቅና፣ ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ፣ እናት ነው እንጂ ምን እንደ እናት ነው፣ እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። ዛሬ አባትምና ምና እና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ፣ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የሚወደ የምወዳችሁ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት፣ በዚሁ መጠን በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው፣ ኧረ የቀላል ነው፣ ስንት የባሰ ነገር አለ፣ ይሄ እንደው የሚል ሰው ተመልከቱ። ኦዛ የሚባል ሰው ታውቃላችሁ አይደለም? ሁለተኛ ሳሙኤል ምዕራፍ ስድስት ላይ አለ። ታቦተ ጽዮን ተማርካ ስትመለስ፣ በከብቶች ጀርባ ላይ፣ በጊደሮች በሰረገላ ተጭና ስትመጣ፣ ዘመም ማለት እንዳትወድቅ ብሎ ነው ታቦቷ እንዳትወርቅ ብሎ ነው። ሊደግፍ እጁን እንዲህ ሲያደርግ መላኩ መጥቶ ይህ ሰውዬ ሊደግፍ ነው ያለኮ፣ ግን ቢሆንም ለመልካም ብለህ ብታደርገውም ቢሆን መንካት አትችልም ነው ያን ካህኑ ብቻ ነው የሚነካው ብሎ ቆረጠው። እግዚአብሔር ትንንሽ ነገሮችን ጭምር እንድጠነቀቅ አሁን እንዲሁም እየሚገርመው የሚገርመው ጽድቅን ጽድቅን ንቀን ንቀን ንቀን ሰው ስንት ችግር ውስጥ አለ። እንዲሁ ይህን የምሰብኩ ለምንድን ነው እንደዚህ ያለ ምሳሌ፣ አሁን ቀለል ያለ ነገር ወንዶች ጸጉራችሁን አሳጥሮ ሲባል ኧረ የቀላት ነገር ነው እንዴ ስንት የሚለል ሰው አለ። እንደዚህ ያለ ነገር የለም ቀላል አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት ደግሞ አንድ ቁናም ጠጣ ሁሉም እኩል በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል ይገላል በቃ መርዝ መርዝ ነው ሀጥ በእግዚአብሔርን እስካስቀየመ ድረስ ሁሉም ኃጢአት በደል ነው ይላል ቅዱስ ዮሐንስ አፈወርቅ እግዚአብሔርን እስካስቀየመ ድረስ እግዚአብሔርን እስካስከፋው ድረስ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል ነው እና እግዚአብሔርን በትንንሽ ነገሮች ሳይቀር ማክበር በንግግሮቻችን በሁለንተናችን መጠንቀቅ ልቅም ያልን ሰው እንድንሆን አጥብቀህ ልብህን ጠብቅ እና እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው በእያንዳንዱ ነገር ምን ማለት ነው መሰላችሁ በደንብ እያሰቡ መሄድ ነው። እግዚአብሔርን ማሰብ ኮንሽስ መሆን ማለት ነው። በእያንዳንዱ ጥቃቅንና ዝርዝር ጉዳዮች ላይ እግዚአብሔርን ማሰብ መቻል፣ እሱ እግዚአብሔር መፍራት ያ ነው። እግዚአብሔር ነው የሚጠብቀን። እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደግመው ማለት ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው አይሆንለትም። በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ውሎ ይቀጠቅጣል፣ በፍጹም አይወጣም። ከንቱ ይደክማሉ ጠባቂዎች ፈሪሃ እግዚአብሔር ልቡን የልቡን ከተማ እስካልጠበቀለት ድረስ። ስለዚህ ልብ የሚጠበቀው በፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ደግሞ ማለት አንድ መጠንቀቅ፣ ማክበርና፣ ሁልጊዜ በእግዚአብሔር ፊት እንዳሉ ማየት ነው። እግዚአብሔር መረጃ አይሰበስብም። ምን እማይል ሁልጊዜ